ሰላም ጤና ይስጥልኝ የተወደዳችሁና የተከብራችሁ ዶክቲ ቤተሰቦች እንደምን አላችሁ? በዛሬው መረጃችን በሁሉም አካባቢ የሚደረገው የአማራ ፋኖን ለማውገዝ ሰላማዊ ሰልፍ እንዲወጡ መንግስት ቤተክርስቲያን ለመሰላም የወጡትንና የመንግስት ሰራተኞችን አስወጥቶ እንደነበር መረጃው ደርሶናል። የፋኖ ዋና አመራር የነበረውና ፋኖን በመግዳት መንግስትን የተቀላቀለው ፀዳሉ ደሴ ዘመቻ ማዕበል በሚለው የመንግስት ዘመቻ ዘመነ ካሴን ለመግደል ጎጃም መግባት ተሰምቷል። ሌሎችም የጦር መረጃዎች አሉን። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻ አብራችሁን ቆዩ በዛሬው ዕለት ሰኔ 22 2017 ዓ.ም ምህረት በደብረ ማርቆስ ከተማ መንግስት ሰላማዊ ሰልፍ አዘጋጅቶ ነበር። በዚህም ሰላማዊ ሰልፍ የምስራቅ ጎጃም አመራሮች፣ የደብረ ማርቆስ ከተማ አስተዳደር፣ የጎዛመን ወረዳ አስተዳዳሪዎች ሙሉ ሰውን ጨምሮ እንደተገኙ ሰምተናል። በዚህም ሰልፍ ፋኖን እናጥፋ፣ ግዙም በማለት ህዝቡን ጠይቀዋል። በቦታው የተገኙ የቀበሌ ካድሬዎችና ቤተክርስቲያን ለመሳለም የወጡት የደብረ ማርቆስ ነዋሪዎች ሰልፉ ላይ ተሳታፊ ሆነዋል። ያለ ፍላጎቱ ከመስመር የተለቀመው ህዝብ ሰልፉን አቋርጦ ለመሄድ የሞከረ ሲሆን የአድማ ብተና ፖሊሶች፣ መከላከያና ምልሻዎች ዙሪያውን በመክበብ ከቦታው እንዳይንቀሳቀስ አድርገው ተገኝታል በቦታው ላይ ፋኖን እናጥፋ፣ ከጎናችን ሁኑና እርዱን በማለት ህዝቡን ተማጽነዋል። ፋኖ እያጠፋን ነው፣ ከተማ ድረስ ሰርገው እየገቡ እየገደሉ ነው፣ ህዝቡንም ለስቃይ እየዳረጉ ነው። በምትችሉት አቅም ሁሉ እርዱን። በከተማውም የምትኖር ባለ ሀብቶችም ፋኖን እየደገፋችሁ የጭቃ ሸዋ ትሆኑብን በማለት ተናግረዋል። ከጠዋቱ አንድ ሰዓት ተኩል ጀምሮ እስከ ሶስት ሰዓት ተኩል ገዳማ በተደረገው ሰልፍ ተማጽኖ የመስል ሁኔታ የመንግስት አመራሮች መልእክታቸውን ሲያስተላልፉ ታይተዋል። በሰኔ 19 2017 ዓ.ም ምህረትም የፋኖ ኃይሎች ደብረ ኤልያስ ወረዳ ፖሊስ ዋና አዛዥ የነበረውን የስላሴ ገዳም ጉላላ አቶ ሳይቅር ያስመጣውን የደህንነት አካል ደብረ ማርቆስ በመግባት እስከ ወዲያኛው ሸኝቶት እንደሄዱ ሰምተናል። 2010 ላይ የድጋፍ ሰልፍ የነበረባት ደብረ ማርቆስ አብይ ሙሴያችን ነው የተባለባት ከተማ ሰልፋችንን ስሙን ሰይፍ እንመዛለን በማለት ተቃውሞ አሰምታለች። የጀግኖች ምድር የአርበኞች ንጉስ ተክለሃይማኖት ሀገር ደብረ ማርቆስ በዛሬው ድጋፍ ሰልፍ ላይ ፈዛና ደንዘዛ ውላለች። የኢትዮጵያዊነትን አቀንቃኝ የነበረችው ከተማ ዛሬ አማራ በማለት ድምጿን አሰምታለች። ድህነትና እሳት ከነኩት ያቃጠላል እንደሚባለው የደብረ ማርቆስ ልጆችም እንደ ቃላቸው ሰይፋቸውን አንስተው ሚስ የለበሱ ሴቶች ብቻ ሰልፉ ላይ ታይተዋል። በሰልፉ መጨረሻ የኢትዮጵያ መዝሙር ይዘመ ቁሙ እየተባሉ የኢትዮጵያ የምትኖረው አማራ ሲኖር ነው በማለት መዝሙሩን አቋርጠው ሄደዋል። በተያያዘ ዜና ደብረ ማርቆስ ቅርብ ርቀት ላይ ቸር ተክል መገንጠያ የፋኖ ኃይሎችና መንግስት ከጠዋቱ አስራ አንድ ሰዓት ጀምሮ ከፍተኛ የሆነ ጦርነት የነበረ ሲሆን መንግስትም በዘመቻ ማዕበል ጦርነቶችን ከፍቷል። ማዕበል በማለት ጦርነቶች እንዳዲስ የከፈተው የከፈተው የኢትዮጵያ መንግስት በአራቱ ማዕዘን በጎጃም፣ በጎንደር፣ በወሎና በሸዋ ከፍተኛ የተባሉ ጦርነቶች ከፋኖ ኃይሎች ጋር እያደረገ ይገኛል። በራያ ቆቦ፣ በአላማጣ፣ በጎጃም ስናን ወረዳ፣ ጎዛምን ወረዳ፣ በጎንደር በተለያዩ ወረዳዎች በሰሞኑ ከፍተኛውን ጦርነቶች እየተካሄዱ ይገኛሉ። የአማራ ፋኖን የከደው መንግስትን በመቀላቀል የኮሪደር ልማቶችም በመጎብኘት የታየው ፀዳሉ ደሴ ጎጃም ለጦርነት መግባቱም ተሰምቷል። ዘመነ ካሴና ሙሉ ጎጃምን እንደ ጠላት ያያል የሚባለው ፀዳሉ ደሴ ወደ ጎጃም ሲገባ ዘመነ ካሴን ለመግደል የስልጣን ጥቅም ለማግኘት ነው ይባላል። አፋባ ከተመሰረተ በሶስተኛ ቀኑ እጁን ለመንግስት የሰጠው ጸዳሉ ደሴ በአማራ ፋኑ ድጋፊዎች ዘንድ ጸዳለች በማለት ሲጠራ ይስተዋላል። ከመይሰው ሀገር ከጀግኖች መንደር ጀግና እጁን አይሰጥም ሴት ሁና ነው እንጂ በማለት ሲቀባበሉትም ተመልክተናል። ጸዳሉ ደሴ እስክንድር ነጋ ፋድ አፋድ በጎንደርዝ የነበር የአማራ ፋኖ ታጋይ ነው። በጎጃም ባህርዳር ዙሪያ በነበረ ተኩስ ልውውጥ ክፎኛ ክፉኛ ተመቶ በጎጃም ምድር ከማንችሉት ጋር ከህመሙ እስኪያገግም ቆይቷል። የበላበትን ወጭት ለመስበር በምርጡ ላይ የሚገኘው ጸዳሉ ደሴ ዘመቻ ማዕበልን ተቀላቅሎ ጎጃም ምድር ዘመንን ለማጥፋት ዘምቷል። ቲክቶክ መንደርም እንዲህ ሲል ተሰምቶ ነበር። ስለ አማራ አማራ ፋኖ ትግል ሌለው ችግር የለምና ሀብታሙ አያሌ ናቸው የሚለፈልፉ ብቻ ወርዶ ይታገሉ አረዛብቸኔ ቲክቶክ አርበኞች አሉ ያቅሱብናላክ ይታወቃል። ግን ማንም አትስሙ ለእውነት ብቻ ኖሩ። ስለ ሰሞኑ የድጋፍ ሰልፍ ፋኖች እንዲህ ሲሉ ተደምጠዋል። የአማራ ህዝብ ቻይ፣ አስተዋይ፣ የተማራኩሩ ህዝብ ነው። ይህ ህዝብ ሃይማኖቱን፣ ወጉን፣ ባህሉን የሚረዳ የሚኖርና የሚተገብር ህዝብ ነው። ይሁን እንጂ ይህን ቀና አስተሳሰቡን ብልህነቱን፣ አዋቂነቱን ህዝብና ሀገር ወዳድ መሆን የረሱና በሴራ ፖለቲካ አጥምደው ለመጣል ማንነቱና ሃይማኖቱን ለማጥፋት ሌት ከቀን የሚጥሩ ጥንተ ጠላቶቻችን ባለፉት 60 ዓመታት ያደረሱት በልና ግፍ አልበቃቸው ብሎ አለም በሰለጠነበትና በሁለ ነገሩ በተለወጠበት ሰዓት የጥላቻና የተንኮል መንፈሳቸው አለቃቸው ብሎ ያመራዝ በአዴናውያን ህወሓት ኢህአዴግ ብልጽግና ያደረሱበት መከራ ለመቋቋም የተቃጣበት የሉን አደጋ ለመውጣት ለመመከት ጫካው ቤቴ ጋራው ሸንተረሩ ሀገር ሀገሬ ብሎ የእብሪተኛውን የኢትዮጵያን ጠላት የአማራን ካንሰር የብልጽግና ስርዓት የአማራ ፋኖ መፋለም ከጀመረ እነ ሁለት ዓመታትን ሞላው። ይህ የተገፋ ህዝብ ለማዳን ድሩ ቤቴ ያለውን ፋኖ በተለያየ መንገድ ጠላት ሊያጠቃ ሊያጠፋው ፈልጉ ሳአልተሳካለት ሊሆንም አልችል ሲል የደካማ አስተሳሰብ ባለቤት ባለጊዜ አብይ እቡዮች ጉልበታቸው ከአቻቸው ላይ አልሆን ሲል የደካማ ሕጻናት ላይ ይጠቀማሉና ጭራቁ አብይ የአብይ ስርዓት በአፈሙዝ የገጠመውን የፋኖ ሰራዊት በአፈሙዝ አልሆን ነው ሲል የዋሁን ማህበረሰባችን ደስ ሲለው በገፍ ሲገደው፣ ደስ ሲለው በገፍ ሲያስረው፣ በሌላ መልኩ ደግሞ ሰልፍ ካልወጣችሁልኝ ፋኖን አለም አቀፍ ሚዲያ ካላወገዛችሁ በማለት ህዝባችን ቁም ስቅሉን እየነሳ ይገኛል። እናም ይህ ከመነሻ ማደናገሪያ ሪዮት አለሙን ያደረገ አብይ መራሹ የብልስግና ስርዓት እንደ ከዚህ በፊቱ ለማጭበርበር በነገ ሁለት ሰኔ 22 2017 ዓ ም በመላው አማራ ከተማዎች ፋኖን ተቃውሙልኝ የሚል የልመና ሰልፍ ጠርቷል። በመሆኑ ይህ ሰልፍ መጠራቱን ያረጋገጡ የአማራ ፋኖ በጎጃም አንደኛ ክሎቶር ባህርዳር ብርጌድ የሚከተለውን ማስጠንቀቂያ የጥብቅ መልእክቶች ለባህር ዳር ከተማ አካባቢዋ ነዋሪው ማህበረሰብ ጥብቅ መልእክት ማስተላለፍ ይወዳል። አ ጠላት ነገ በሚያደርገው ሰልፍ እገኛለሁ የሚል ማህበረሰብ በማንኛውም የምንወስደው እርምጃ የትኛውንም ንብረት ውድመትና የአካል ጉዳት ቢደርስበት ኃላፊነት የማንወስድ መሆኑን። ሁለት ነገ ለተሰንበት መሆኑን እንደ መልካም አጋጣሚ በመጠቀም ከቤተክርስቲያን መልስ አሊያ እየሄዳችሁ እያለ ጠላት አስገድዶ ወደ ሰልፍ ለማስወጣት አቅዶ ስለጨረሰ አላግባብ እንግልትና ስቃይ እንዳይደርስባችሁ የነገውን ቀን ግቢያችሁን ዘግታችሁ በአድማ እንድታሳልፉት በጥብቅ እናሳስባለን። ሶስት ይህን ሰልፍ ለማስተባበር ደፋ ቀና የሚሉ እንደ ኤሰው የአማራነት በኩርነታች በኩራታ በኩርነታቸውን አሳልፈው ለጠላት የሰጡ ባንዳዎችን ከቀበሌ ጆሮ ጠቢ እስከ ከተማ አስተዳደር ተላላኪ ባንዳዎች በውስጥ መስመር መልእክት ትልኩልን ዘንድ በብርጌዱ በጥብቅና እናሳስባለን። አራት ይህኔ የጠላት የመጨረሻ የውሻ ልሳን የሆነ ሰልፍ እንዳይካሄድ በምናደረገው ልዩ ልዩ ስራዎች በቀጥታም ሆነ በተዘዋዋሪ የባህር ዳር ከተማና አካባቢው ማህበረሰብ ቀና ትብብራቱን ታደርጉልን በትህትና እንጠይቃለን። በመጨረሻም ጠላት ማሳመኛ ስሙን የፖለቲካ ስራ እና አስተዳደራዊ ልዛ መጨረሱን ከህዝቡ ልብ ሙጥጥ ብሎ መውጣቱን ስለሚያውቅ በተራ ቁጥር ሁለት የተጠቀሰውን መንገድ ተጠቅሞ በግዴታ ሰልፍ ትወጡ። የባህር ዳር ከተማና አካባቢ ወጣት የሰልፉን ይዘት በመቀየር ፋኖ ይችላል በለው ዘመነ ካሴ፣ አብይ እቡይ ነፍሰ በላ በማለት ለተገፋው የአማራ ያ ህዝብ ስትሉ በዓለም አደባባይ ሐቁን እንድትመሰክሩ የባህር ዳር ብርጌድ በጥብቅ ያሳስባል። አዲስ አስተሳሰብ፣ አዲስ ትውልድ፣ አዲስ ተስፋ። የአማራ ፋኖ